ሄሎ አቤት አሎ አጠገብሽ ያለውን ዝጊው እና ስልኩ ደግሞ ታፍኗል ኢርፎኑን እንቀይው አሁን ሰማ አንቺ ርቀሻል ከስልኩ ወይ ኢርፎኑን እንቀይው ወይ ደግሞ ምን እንደሆነ አላውቅም ብቻ አሁን በደንብ ይሰማል አዎ ላውድ አድርገሽው ነው ላውዱላ አሁንስ እንዴት ነህ መምህር? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር የተመሰገነ ይሁን። በመጀመሪያ ላመሰግን እፈልጋለሁ፣ በጣም በጣም ላመሰግን እፈልጋለሁ። እግዚአብሔር ይስጥልን። እግዚአብሔር ጸጋውን ያብዛል፣ ጨምሮ ጨምሮ። አሜን እግዚአብሔር ይሰደው ምስጋናውን ሁሉ ነገር በቃ እኔ እንኳን አሁን ህልም ምናምን እንትን ለማለት ሳይሆን በቃ በአንተ ትምህርት ተለውጬ በቅዱስ ቁርባን በቅስ ያለው በጣም ከዚህ ቤትም ደውዬ ልሀቃለው የሁለት ልጆች እናት ነኝ፣ እንደዚህ ብዬ እምታስታውሰኝ ከሆነ ማለት ነው። አዎ ያው ብዙ ሰው ስለሆነ ብዙ ንተናልኩ አላስታውስኩም። ማን ነበርሽ? እኔ ወለተ ገብርኤል ነኝ። ሜሮን ብዬ ነበር ያለ እንትን ያልኩ የሁለት ልጅ እናት ነኝ ሙስሊም ነው ባለቤቴ ምናምን ብዬሽ ነበረ ከዚህ በፊት እና እግዚአብሔር የተመሰገነ ይሁን ደግሞ በቅቻ አለው በአንተ ትምህርት ያው በእግዚአብሔር ቸርነት ስጋው ደግሞ ተቀበልዋና ዋናው የሚፈለገው እሱ ከዚህ በላይ ምን አለ በእናትሽ በጣም በጣም በጣም መምርዬ በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ ጸጋውን ያብዛል። ከልጆች ከቤተሰቦች ጋር ሁላችን ምሮ ጨምሮ ይስጥ መምርዬ፣ እግዚአብሔር ይስጥልኝ። አሁን እንኳን እኔ በአጋጣሚ ነው ዝም ብዬ ስልኩን ስሞክረው የገባው እና አላመሰግን ይፈልጋለ ሁን በኖርማልም ደውዬልን። ትልቁ ጉዳይ ወደ ገደለው መግባት ነው። ወደ ገደለው ማለት በዚህ አሁን ባለንበት ዘመን ቋንቋ ወደ ቁም ነገሩ ማለት ይመስለኛል። እውነት መቼም ቢሆን ከተፈለገች አትታጣም። እውነት ደግሞ ትከራለች እንጂ አትበጠስም። ወደ ዋናው ነገር መተሻል ከዚህ በኋላ ደግሞ ከኋላም ብትሆን እየጎተተችሽ ሀሰት ልትመጣ ወይም ስንፍና ወይም ስጋዊ ፍላጎት አላስፈላጊውን ነገሮች በጣም ፈተና ሊሆኑብሽ ይችላሉ። እነዛ ነገሮች እንዴት ማሸነፍ እንዳለብሽ ብቻ ነው ከዚህ በኋላ መጠንቀቅ ያለብሽ። ወደኋላ ማየትም የለብሽም። ወደኋላ ካየሽም ድንገት ከባለፉት ዓመታቶች ውስጥ አንቺ የተሸነፍሽባቸው ነገሮች ምን እንደሆኑ እያሰብሽ ለመጠንቀቅ እንዲመችሽ እንጂ ወደኋላ ወደ ኃጢአት ለመመለስ መሆን የለበትም። በርቺ በጣም አያች፣ ቁርጥ ውሳኔ መወሰን እንዴት እንደሚጠቅም ባለቤቷ ሙስሊም ሆኖ ቁርጥ ውሳኔ ወሰነች፣ ወደ መስመር ገባች ማለት ነው። ሄሎ ሰላም ሰላም አምራችን ሰላም ነው። አጠገብህ ያለውን ሌላኛውን ዝጋ። እስኪ ትንሽ ድምፄ ላይ የተሆነብህ ነው መሰለኝ። እሺ፣ የእኔ ድምፅ ዘግይቶ ነው የአንተ ድምፅ ዘግይቶ ነው የሚመጣው። ሌላ እያዳመጣችሁ ስለሆነ ነው። ሰላም ነው። ማን ልበል? ሰላም ነኝ። ዳንኤል እባላለሁ። እሺ፣ ምን ልታዘዝ የሚያሳይ ነው መጀመሪያ ለአመትክን እሺ ቅልጣ መጀመሪያ አማርኛ ብዙ አልችልም፣ ትንሽ ትንሽ ነው። ምስራው ነኝ እና በመጀመሪያ ለምስጋና ነው የሚፈልገው። ማለቴ ያለፈ ቀን ብዙ ጊዜ የአንተ ትምህርት ስንከታተል ኦር ስንማር በጣም ነው የጠቀርን። የኛ የነበረ ህይወት የኛ የነበረ ታሪክ በጣም የተለየና ሌላ ነገር ስለነበርን አሁን ግን እግዚአብሔር ይመስገን ያንተና የመምህራችን አባ ግርማ ብዙ ስለሰማን ብዙ ስለተከተል በጥሩ ሁኔታ ስለመንፈስም ምን እንደሆነ አውቅናል ማለት ነው። እኛ በሀገራችን ስለ መንፈስ የሚባል ነገር በጠቅላላ የለም ማለት ይሻላል ማለት ነው። የሆኑ መምህራን የሆነ አሉ የሚባሉ መምህራኖች ስለ መንፈስና ስለእንትን የሚያስተምር የለም ማለት ይሻላል። ምክንያቱም እንደዛ ነው በትግሬ ማለት ነው የለም እንደዛ። ስለሆነ ደግሞ በጣም በችግር ላይ ነው ያለኝ። አሁን ወደ ሌላ እንዳይ ገባብዬ ነው እንጂ አንድ የሚለው በትግርኛ ቢያወራም ደስ ብሎኝ ነበር። ምክንያቱም አሁን ያለፈው ሁለት ወር ሶስት ወር ምናልባት ሰምተሃል ትሆናለህ። የኤርትራውያኖች በአውሮፓ አራት ባሎች በሚስታቸው ገደሉ ለሚስታቸው ለሚስታቸው የልጆቻቸው እናት ገደሉ። ስለዚህ በዚህ ምክንያት ነው ይሄ በጣም ይህንን ነገር ምናልባት በትግርኛም ቢሆንም አንዳንድ ቀን አንድ የኛ መምህራ ቢናጎሩት ቢያወሩትም በጣም ትልቅ ነው የሚለው እኔ በጣም ነው የሚፈልገው ነበር። በስንት ከወር በላይ ነው ሞክሬ አሁን የሚገባኝ የገባኝ ማለት ነው። የእንትኑ መስመሩ ይገርማል በጣም ነው። በአንድ ጊዜ ነው ወይስ በተለያየ ጊዜ ነው የገደሏቸው? ያንን ሶስት ሶስት በአንድ ሳምንት ውስጥ ነው። ይህ ደግሞ የተለያየ ነው። አንድ በጀርመን አንድ በስዊድን ነው አንድ ደግሞ በኖርዌይ ነው። አሁን ደግሞ እንደገና ያለፈው ሳምንት አንድ በጀርመን እንደዛ፣ ሚስቱ ሁለት ልጆች ሶስት ልጆች እያላቸው አንዷም እርግስት እያለች በቢላው አድርገው ቅድላቸው ይሄ ደግሞ ስለ እውቀት ስለሌለ የመንፈስና ስለ ሃይማኖታችን ስለ እንትንን ስለሌለ ነው። ይህ መንፈስ ስለሆነ ነው። ሰው መቼም በባህሪው እንደዚህ አያደርግም። አዎ በትክክል እንደዚህ አያደርግም ማለት ብጅትህና እና እህት መግደል ማለት ነው። ይህ እያወቀ በህልና በእንትኑ የሚሄድ ሰው በፍጹም ሊያደርገው የማይችል ነገር ነው። በጣም ይገርማል። አሁን ብዙ ነው እንትን የነበረ ይሄ ደግሞ እንደል ነው ያልኩ የመንፈሱ ነገር በጣም ነው አስቸጉራ ያለ። በዚህ ወቅት በዚህ ሁኔታ በዚህ አሁን ያለንበት ዘመን ስለ መንፈስ አለማወቅ ብዙ ያለፈው የተባለው ብዙ ነገር አለ። ትምህርት ስብከት ምናምን መዘመር እንትን ብቻ የሆነ ሰው ስለ መንፈስ ነው በውስጣችን እኔ አሁን በቃ እየተፋለም ካለሁት አባቶች ባካችሁን ያላያችሁት አንድ የሆን አንግል አለ። ባካችሁን ብዬ የምጮኸው ለእዛ ነው። አዎ በትክክል እንደዛ ነው። አባቶች እስፔሻሊ አባቶች እና መምህራኖች የሚባሉ ስለዚህ ነገር ስለማያወሩ ስለሚያስተምሩ ስለ እንትን ስለማይሉ በውስጣችን ያለ መንፈስ በውስጣችን ያለ ነገር ስለማናውቁ ምን ማድረግ ያለብን ምን ሌላ ቢቀር ጸሎት የራሳችን ጸሎት ማድረግ እንዳለብን ጾም መግባት መስገድ እንዳለብን ሆነ ቤተክርስቲያን በሆነ የትምህርት ጊዜ በሆነ የእንትን ነገር የለም። እንደዛ ስለማይባል ሰው ደግሞ ስለ ቤተክርስቲያን ስለ ስለዘመረ ስለሰበከ በቃ እሱ ምን ሆኖ የሚገባው መንፈሳዊ ሆኖ በቃ ሙሉ ነገር ሆነዋል። አንዳንድ ሰዎች እንደዛ አሉ። አሁን እዚህ ተከታተሉ ምናምን የሚለው ሼር የሚያደርግላቸው የሚልክላቸው አለው። በፍጹም መቀበል እንቢ አሉ እና እንዴት ብዬ ለማስረዳት ስንት ጊዜ ምቆርቁታል። አንዳንድ የሚያውቃቸው መምህራን ናቸው። ቤተክርስቲያን ስቴጅ ወጥተው የሚያስሙ የትምህርት ሰንበቶች ናቸው፣ ተማሪዎች ናቸው፣ መዘምራን ናቸው፣ ሁሉ ናቸው። ግን እንደዚህ ያልነው ነገር በፍጹም እንዴት ይሆን? እኛ እኮ ቤተክርስቲያን አገልጋዮች አገልጋዮች ነን፣ መዘምራን ነን፣ እንደዚህ ነን እያሉ በቀበሱ ሙሉ የሆኑ ይመስላቸዋል። እና መምራችን በጣም ነው እንትን የሚለው። ይህም አንዳንድ ቀን አንዳንድ ጊዜ በዛ ገብተው የሆነ ሰው ብታገኝ የኤርትራ ሆኖ በትግርኛ አንዳንድ እንትን የሚሆንልን የቋንቋ ችግር ስላለ ብዙ ሰው አለመስማቱ ከዛ እንትን እያለ ነው አያቀርብላችኋለሁ። ችግር የለውም በኤርትራ በትግርኛ ቋንቋ ብቻ በሚገባች ቋንቋ ብቻ እኔ ለእናንተ በሚገባችሁ መልኩ አንዳንድ ወንድሞች አሉ በእኔ ዙሪያ አቀርባለሁ። በኦሮምኛም አግኝቻለሁ፣ በጋምቤላም እስካሁን ድረስ ወደ አራት ነው ምናምን ሰዎች አግኝቻለሁ። ግን መርሃ ግብሩን ለመጀመር ኢትዮጵያ ያለችበት ሁኔታውን አልተመቸኝም። ትንሽ የብሔር ግጭት ምናምን ስላለ ሌላ ነገር እንዳያስመስልብኝ አንድ ለማድረግ ጥረት እያረኩ ስለሆነ ነውና ችግር የለውም እመጣበታለሁ። መልካም አመሰግናለሁ እንደሚል በጣም ነው የሚያሳዝገው እኔም ሁል ጊዜ እንደዛ ለመባል ነው። በዛ ያለፈው ቀን በዛ ወቅት ነው የነበረው እና ሴቶች የተገደሉ በዛ ነው ፈልጌ ነበር መስመር እምቢ ያለ በዛ ብዙ እየተነጋገረ አሁን ሰው ሞት ወጥቶ በዩቱቡ በንትን እየተገዳደልን ነው እንትን እያልን ነው እንደዝና አርግ ብቻ ምናምን ብሎ ነው ዝም ብሎ የዩቲብ እንትን በቃ ሁሉ ዩቲብ በእሱ ይነጋገራል የእሱ ሶሉሽን ግን ምን እንደሆነ ማንም የሚናገር ሰው የለም። ስለዚህ የዚህ ሶሉሽን ምክንያቱ እዛ የሚያደርገው ምን እንደሆነ ወደዛ የሚጫው ሰው አንድ ነገር እንደዚህ ቢያደርግ፣ እንዴት ነው በምን ነው ተነሳ፣ ወዴት ነው የሚሄደው፣ ምን ማድረግ እንዳለብን ደግሞ ሁልጊዜ ቢነገረው ነው እንጂ ሰው ተገደለ፣ ሰው እንደዚህ ሆነ እንደዚህ ብሎ ሁልጊዜ ያለፍነው ያለፈው አመታት በሙሉ እንደዛ ስለነበረ ምንም ለውጥ የለም። ግን በተቻለ መጠን እንደዚህ መምራትን በጣም ጥሩ ነው። አስተካክላለሁ። እስቲ እስቲ ህልም፣ ወደ ህልሙ እንምጣና ምንድን ነው የደወልክበት? እሺ ወደ ህልሙ ቢመጣ መጀመሪያ ብዙ ጊዜ ህልም አልማ አለው። የህልም ግን እንትን ይለኛል፣ ይረሳል ማለት ነው። እንትን አይለውም። ጥዋት ሲነሳ በጣም እንትን ይሆነብኛል፣ ይጠፈኛል። እና አንዳንድ ምን አለ ሁል ጊዜ በዚህ ጸሎት ከጀመርኩበት በኋላ የሚያየው ህልም አንድ ትልቅ ነገር የሆነ ቦታ ይሄዳለሁና ወደ ተራራ ነገር ነው። እዛ የሆነ ገዳም ነው የሚመስለኝ። እዛ ሲሄድ ወደዛ ሲሄድ፣ እዛ ታች እያለሁ በተስፋ መቁረጥ ይሄ በጣም ትልቅ ነው፣ በጣም እንትን ነው፣ አባቶች እዛ ነው ያሉ። ግን ትንሽ አንድ አባት አግኝቼ እንትን ማድረግ አለብኝ ብ ከቤተ ተነስቼ ወደዛ ሲሄድ እዛ ሳይደርስ ተስፋ ቆርጬ ወደ ታች ይመላሳሉ እዛ ማን ማን እንትን ሊለው ነው ይሄ ትልቁ ተራራ ማን ማን ሊሄደው ነው ማን ሊገባው ነው ይሄ ትልቅ ነው በጣም ብ ሁለት ሶስት ቀን ሂጄ እዛ ከእንትኑ ከደጁ ተመልሼ ያለው ማለት ነው በዛ በዛ ሶስት ቀን አንድ አይነት ማለት ነው ያም እንደዚ ሆኜ ያለው ማለት ነው ሁሉ ጊዜ ወደ የሆነ ገዳም ሂጄ የሆነ እንትን ማድረግ አለብኝ የሚል ሁሉ ጊዜ ጉጉት አለ። ግን በዛ በህልሜ ሲያየው ያንን ነገር ምን የሆንብኛል። በጣም ሲሄድ ወደዛ ፈልጌ ሲሄድ ግን አይገባም ወደዛ ወደ ገዳሙ። አዎ የሆነ ጀምረህ የምታቋርጠው ነገር አለ እስከ ጥግ ማሄድ ነገር አለና ተራራ መውጣት ወይም ተራራ ለመውጣት ስትሞክር ተንሸራቶ ወደቅ ማለት በጾም ውስጥ በዝሙት የሚሆን በአንዳንድ አላስፈላጊ ነገሮች መሰናከል ወይም ጾሙን በረከቱን ልትነጠቅ የምትችልበት የሆን አካሄድ ውስጥ ያለሆና ተጠንቀቅ እንደማለት ነው። ስለዚህ አሁንም ቢሆን ራስህን ጠብቅ። ብዙ ጊዜ ተራራ እየወጡ ተንሸራቶ የሚወድቁ ሰዎች ጾሙን ወይ በዝሙት ወይ ከሰው ጋር በመጣላት ወይ ደግሞ ምግብ በመብላት የማይመች ቦታ ላይ ሆኖ ያንን ሱባኤ እንደማይጨርሱት ማሳያ ነው። ግን ሊያቋርጥህ የተዘጋጀም ነገር ሳለ ጠንክርበት፣ በርታበት እንዳትዘናጋ። ማለትም ቅድመ ጥንቃቄ ሙከራም ስለሆነ ራስህን ነቅተህ ጠብቅ። በህልሚ ያየሁት መዘናጋት ይሄ ነው ብለህ እንድትለው ያ ነው። እሺ በጣም ነው የሚያመሰግነው እሱ ነው፣ በቃ ወደ እንትን መሄድ በጣም የጓጋን ነው። እና መምህራችን በጣም ነው የምናመሰግነው ትለው የምታደርገው ያለ ትልቅ ነገር ነው፣ እና ያችን ያልኩት ደግሞ እንደ ፍቃዱ እንደ ፈጣሪ ፍቃድ በተሻለ ሆነ ሁኔታ ቢመጣልን ጥሩ ነበር ብዬ አመሰግናለሁ። ሰላሙን